በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ በክርስቶስ በሰማያዊ ስፍራ መንፈሳዊ በሆነው በረከት የተባረካችሁ በብዙ ጸጋ በብዙ ደግነትና ምሕረት የተወደዳችሁ እግዚአብሔር ከሰማያት ወርዶ ወርቅነታችን ከመቤታችን ተወልዶ በስጋ ማርያም ተገልጦ ኢየሱስ ክርስቶስ ተብሎ መስቀል ላይ በተሰቀለ ጊዜ እዳ የተከፈለለት ህዝብ የዳነ ህዝብ የተዋጀ ህዝብ የሆነን የሆናችሁ ብሩካን እግዚአብሔር ልጆች ያለንን አምላክ የወደደን አምላክ ጌታችን ኢየሱስ ክርስቶስ ጋር ሰማይ አባቱ ከአብና ከህዋ መንፈሱ ጋር በአንድነቱ በሶስትነቱ የተወደደ የተመሰገነ ይሁን እግዚአብሔር ልጆች እንግዲህ እኛ ንስትሮክ ያደረጋቸውን እናት እናሳክማችኋለን እና ወደ አራት ሰዎች እንድታናግሩኝ ብዬ ነበረ። አንድ ሀምሳ ሺህ ብር እንኳን ብናገኝ ሁለት ሰዎች መታቸው አናግራችሁኛል። እግዚአብሔር ዘራችሁን ይባል። ግን ሁለት ሰዎች ትቀራላችሁ። አሁንም ደግ ስራ እንስራ። ህይወታችን በዚህ ዓለም ላይ እንደንፋሎት ናት። እግዚአብሔር ልጆች ደግ ስራ እንስራ። እግዚአብሔር ከሰጠን እድሉ እና አናግሮኝ አሁንም ዜሮ ዘጠኛ አስራ አንድ አርባ አስራ ሶስት ሰማንያ እናግዛቸው። እግዚአብሔር ይባርካችሁ። ዋትሳፕ ቴሌግራም፣ ቫይበር ላይ አለው። ተወዳጆች እግዚአብሔር ልጆች የእግዚአብሔር መንግስት እንዲህ አለ ይላል ጌታችን፣ የእግዚአብሔር መንግስት ሰው ወስዶ በእርሻው የዘራት የሰናፍጭ ቅንጣትን ትመስላለች። እርሷም ከዘር ሁሉ ታንሳለች። ባደገች ጊዜ ግን ከአትክልቶች ሁሉ ትበልጣለች። የሰማይ ወፎች ወጥተው በቅርንጫፎቿ እስኪሰፍሩ ድረስ ዛፍ ትሆናለች። እንግዲህ ይህንን ማቴዎስ ወንጌል ምዕራፍ 13 ቁጥር አንድ ላይ እናገኘዋለን። ጌታ ኢየሱስ ክርስቶስ የከበረው መምህራችን በምሳሌ ካስተማራቸው ትምህርቶች አንዱ ነው። እንግዲህ ይህች የምትዘራ ወይም የተሰጠችን እግዚአብሔር መንግስትኛሁን ቤተሰብ የሆንላት የተጠራንላት፣ የተጠመቅንላት ወደዚህ ክብር ገብተን አልሁላችን ብሩካን እግዚአብሔር ልጆች ተብለን የምንጠራው ብሩካን እግዚአብሔር ልጆች ስለሆነን ነው። በከበረ ደግሞ ስለባረከን ስለቀደሰን ነው። ይህንን ትልቅ ስጦታ ይህን ትልቅ ኑሮ ይህን ትልቅ ጸጋ መንግሥተ ሰማያት እንለዋለን። ግን መንግሥተ ሰማያት ውስጥ የሚኖሩ ክርስቲያኖች እኛ እንደ እርሻ ነን፣ እና ደግሞ ትንሽ ዘር ነን። ትንሽ የሰናፍጭ ቅንጣት የምታክል ዘር በውስጣችን ትዘራለች። ያቺ ዘር ግን አድጋ ትልቅ ዛፍ እስከ መሆን ትደርሳለች። ዛፍ ብቻ መሆን ሳይሆን አእዋፍ ይጠለሉባታል። አያችሁ በየቀኑ የምትሰሙት የእግዚአብሔር ቃል በየቀኑ የምትሰሙት ወንጌል ዘር እንደሆነ ታውቃላችሁ። ያውም የማይጠፋ ሕያው ዘር የዕብራውያን ጸሐፊ እንዳለን ሕያውና የሚሰራ ነው። የወንድ ዘር በሴት ልጅ ማሕፀን ገብቶ ጽንስ እንደሚሆን የእግዚአብሔርም ቃል በሰው ልብ ውስጥ ገብቶ መስራቱ፣ መለወጡ፣ መቀየሩ፣ መቀደሱ አይቀርም። ግን ቅድሚያኛ እርሻ ነን የሕያው እግዚአብሔር ዘር ቃሉ እንዲዘራብን መሆን ግን አለብን። ወንጌል መስማት እግዚአብሔርን ቃል መስማት ዜና ኢየሱስን ዜና ክርስቶስን መስማት መንፈሳዊ ትምህርቶችን መማር ንጹሕ ዘር ልባችን ላይ እንዲበተን መፍቀድ ማለት ነው። የጠቢብ ሰው ስራ ነው። ማርታ ማርታ ኪችን ውስጥ ኩሽና ውስጥ ስትንደፋደፍ ለጌታ ላብስልለት ልቀቅ ላፍላ ስትል ቃሉ አምልጧታል። ቃሉ ማምለጡ በሕይወቷ ውስጥ ምንም እንደሚጎላት ምንም እንዳልጎ ጥላት እስኪሰማት ድረስ ደክማ ነበር። ይልቁንም በብዙ ጭንቀት ውስጥ ነበረች። ሰው የእግዚአብሔርን ቃል ካልሰማ ሕይወቱ ጭንቀት ነው የሚሆነ ከእግዚአብሔር ሀሳብ ከወንጌል ቃል እርቆ የከረመን ሰው ብታገኙት ውስጡ ፍርሃትና ጭንቀት ይሞላል። ሁልጊዜም በህይወት እኛ ካፕ ነን፣ ኩባያ ነን ወይም እርሻ ነን። ወይ ስንዴ ይዘራብናል ወይ እንክዳድ ይዘራብናል። ሳይዘራብን መኖር ግን አንችልም፣ ስልጣኑም የለን። የሚያመከልከል እያችሁ ወይም እምነት ይዘራብናል ወይም ፍርሃት ይዘራብናል እያችሁ እግዚአብሔርን ቃል የሰማ ሰው በቃሉ ውስጥ እምነቱን ያሳድጋል የሚመጣበትን ውጊያና ተግዳሮት ለመቋቋም አቅም አለ። እንዴ ጌታችን እኮ ምሳሌያችን ነው። በፈተናው ተራራ ላይ ዲያብሎስ ሊፈትነው በመጣ ጊዜ መጽሐፍ እየጠቀሰ ነው፣ ቀንዱን ቀንዱን ብሎት የመለሰው ይህን ድንጋይ ዳቦ አርግ ሲለው ሰው በእንጀራ ብቻ አይኖርም፣ በእግዚአብሔር ቃል እንጂም ተብሎ ተጽፏል ብሎ አሳፍሮ ነው የመለሰ ግን ይሄንን ቃል ስለሚያውቀው ነው። የእግዚአብሔርን ቃል ማወቅ የእግዚአብሔርን ሐሳብ መስማት መልእክቶችን፣ ስብከቶችን ማዳመጥ ለሆነ የመከራ ቀን ከባድ ትጥቅ መታጠቅ መሆኑን አወቁ። ዳዊት የጎልያድን ግንባር መታበታለ ብሎ ሳያስብ በረኝነት ሜዳ ውስጥ አዕዋፍን የሚጠብቅበት ኮረጆና ጠጠር ነበር። ይሄ ኮረጆና ጠጠር ለሕይወቱ ታሪክ ጅማሬ ረጀግንነቱን መወደሻ ምክንያት የእግዚአብሔርን ኃይል ማሳያ የእምነት ምስክር እንደሆነ ግን አይረዳም ነበረ። ግን ሁልጊዜ ወገቡ ላይ ኮረጆና ጠጠር ነበረ። ጦርነት ተነስቶ በፍልስጤማውያንና በእስራኤል መካከል ሂድና ወንድሞችን ያቸውናና ብሎ ቢልከውሴ ይዞት ሄደው ጠጠርና ወንጭፍ ነበር። በዚያም ያገኘውን ያንን ፍልስጤማዊ ተገዳዳሪ ግንባሩን መጥቶ የጣለው በዛች ጠጠር ነበር። የምንማረው ልክ እንዲሁ ነው። ከኮሮጃችን እያወጣን የምንወረወረው ጠጠር ጠላታችንን እየደፋው የጣለው ሀሳቡን ከንቱ እያደረገበት የምንኖርበት አቅም ነው የምናገኘው። ይሄን አቅም አሁን አናቀው። መመክራችሁ ስሙ፣ አሰሙ፣ ወንጌል አሰሙ፣ በየቀኑ የሚፈሰውን ቃል አሰሙ፣ አካፍሉ። ነግሬያችኋለሁ። እግዚአብሔር ልጆች ምትወዱት ሰው እግዚአብሔር ቃል እንዲሰማ ጋብዙ ጋብዙ። ትውድዳቸው እግዚአብሔር ልጆች ይሄ ጠጠር መቼ እንደሚወለወር አናቀም። ጌታችን ኢየሱስ ክርስቶስ 30 ዓመት ሙሉ ማንንም ድምፁን አልሰማው። በ30 ዓመት በኋላ ተጠመቀና ሄጣን ሊፈት ሊፈትነው በተነሳ ጊዜ በሶስት ቃላት ዲያብሎስን ጸጥ አድርጎት መጣ። ቃል ጠቅሶ ማለት ነው። መማር፣ መንፈሳዊ ትምህርት ላይ በደንብ አተኩር። ቅዱሱን ዘር እንደ መቀበል ነው። መንግስተ ሰማያት ትንሽዬ የሰናፍጭ ቅንጣት የምታክል ዘር ነች። ትንሽ የምትሉት፣ ትንሽ የምንለው ምናልባት እንደ ቀል የሰማ ነው እንደ ቀን ጥቅስ ሆኖ ደብዳቤ ላይ ወይም ወረቀት ላይ ወይም ሰርግ ወረቀት ላይ ወይም ደግሞ ግድግዳ ተለጥፎ እያየ ነው። አንድ ቀን ለተግዳሮቶቻችን መልስ ሆኖ እንደሚመጣ ስንቶቻችን እናስተውሉ። ይገርማችኋል። እኔ በልጅነቴ ከተወሰነ ጊዜ በኋላ ቲኒጅ ላይ ሲገባ መለስ ወደ ማለት ቤተሰቦች የመጥተው አንዳንድ ጥቅሶችን ቤቱ ሲሰቅሉ ነበር። እና እኛ ምኝታ ቤት ውስጥ ምንተኛበት አካባቢ በፈተና የሚጸና የተባረከ ነው የሚል ያዕቆብን መልእክት የሚያንጽባርቅ ጥቅስ ተለጥፎ አይ ነበር። በየቀኑ ነው ማየው። ያን ህይወቴ ፈተና በገጠማት ጊዜ ሰልፍ በገጠመኝ ጊዜ የተባረኩ ሰው ነኝ ብዬ እንዳምን አድርጎኛል። ይገርማቸዋል። ሰው በፈተና ውስጥ የተባረኩ ሰው ነኝ ብሎ ያስባል። መጣብኝ፣ መቼ ነው የምትገላግልኝ? እንዴት ነው የምታደርገኝ? ምን በደልኩ ነው የሚለው። ፈተናውስ ግን ስትጸኑ ብሩካን ናችሁ የሚለው ቃል አቸገነው ልቤን። ይገርማችኋል ግርግዳ ላይ የተጽፎ አንብቤ በማድረግ ያ ቃል ልባችሁን ውስጥ ገብቶ መንፈሳዊ ወኔን ይጨምራል። እንድናልፍ ያደረገናል። እንድንታገስ አድርጎናል። እንደሳት ከሚፈቱን ፈተናዎች ጠብቆ ሆነ እግዚአብሔር ልጆች፣ አንድ ቀን ግቢ ገብርኤል ጉባኤ የግቢ ጉባኤ ይመስለኛል፣ ቴዎሎጂ ትምህርት ቤት እየተማሩ ወደዛ ሄድኩኝ፣ ልሳፍ ልሳተፍና አጋጣሚ ያስተምር የነበረው መምህር ዳንኤል ክብረት ነበረ። የትምህርቱን ድረስ ሁሉ አላስአረሰውም። እነዛ ድንኳን ውስጥ እዛ አዳራሽ ውስጥ ቆመን ነው የምንማረው። ለምን ወንበር ሞልቶ ቆመን ነው የምንማረው? በቆምኩበት ከፊት ለፊቴ አንድ ጥቅስ ተጽፎ አያለሁ። ጥቅሱ ተንጠልጥሎ ይሽከረከራል፣ አዳራሽ ውስጥ አምደ ሃይማኖት፣ ሰንበት ትምህርት ቤት ውስጥ ምን ይላል ጥቅሱ? ጌታዬ እግዚአብሔር ሆይ እስከ ያደረስከኝ እኔ ማን ነኝ? ቤቴስ ምንድን ነው ይላል። ልቤ ፈራረሰች። በዛ ሰዓት መቆም ተንሰቅስቅ ማቀስ ጀመርኩ። ያን ጥቅሳ ነበር ሰዎች ምን እንደሆን እንኳ ግን ተወርውሮ የወጋው ልቤ ያ ቃል ነው። መንግስት ተሰማት የዝናፎች ቅንጣት የምታክል ዘር ነች፣ ግን ውስጣችን ስትገባ በጣም ከባድ ከባድ ከባድ ከባድ ዘር ነች። ሁሌ ይገረማሉ በእግዚአብሔር ቸርነ ያን ጥቅስ ሳስበው አለቅሳለሁ። ከዛ አልፎ አቷልጎሎበታል አልጎሎበታል ለዚያ ተረስከኝ ጌታዬን ማንኛ የሚል መዝሙር ለመስራት ያ እኔ እኔ ማን ነኝ ምንድን ነኝ እንድል ያደረገኝ ትጥቄን ያስፈታኝ ያ ቃል፣ ያ ቃል ተዘራ በውስጤ። በየቀኑ ቃሉ የሚዘራባችሁ እናንተ ብሩካን ናችሁ፣ እድለኞች ናችሁ። በየቀኑ የምትሰሙ ወንጌልን እድለኞች ናችሁ። እናንተ ናችሁ የምታድጉት፣ እናንተ ናችሁ ዛፍ የምትሆኑት። አእዋፍ የሚጠለልበት ዛፍ ትሆናለች፣ ነው የሚለው። መጠለያ ከናንተ አፍ በሚወጣ ከናንተ ህይወት በሚፈስ ብርሃን ለብዙዎች መንገድ የቀና ጎዳናን እናበጃለን። እግዚአብሔር ልጆች፣ እግዚአብሔር ቃል የሰራው ሰው መድኃኒት ነው። የእግዚአብሔር ቃል የሰራው ሰው የሰውን ችግር የሚረዳ ደግ ነው። የእግዚአብሔርን ቃል የሚረዳ ሰው አካፋይ ነው። የእግዚአብሔርን ቃል የተረዳ ሰው በማንም አይነዳ። የእግዚአብሔርን ቃል የተረዳ ሰው ከራሱ ጋር ይፋታል። የእግዚአብሔርን ቃል የተረዳ ሰው እንደ ድመት በጨለማ ውስጥ ያያል። እጅግ አስተዋይ እጅግ አስተዋይ ይሆናል። ከዛ አልፎ ሌሎችንም ያያል፣ ሌሎችንም ያያል። አንድ ወንድም ያለና፣ ቤቱ በር ላይ ኢትዮጵያ ብዙ ወላይታዎች አሉ ቆላል ላይ እየሰበሰቡ ግን የሚርባቸው ወጣቶች ናቸው። ትንሾች ናቸው። በየበሩ ላይ ይቀመጣሉ፣ እንጀራ ይጠብቃሉ። እና ሁሌ እዛ ሰው ቤት በር ላይ እነዛ ወለታዎች ይታያሉ። ሁሌ በቃ ለእነዚህ ሰዎች እንጀራ መስጠት ምንድን ነው ቁም ነገሩ ብሎ ነው የሚያስበው እሱ። የእግዚአብሔር ቃል ሲገባን ዛፍ ነው የምንሆነው፣ ለአእዋፍ መጠለያ ዋርካ ስር የቆማችሁን የሚመስላችሁ እዛ ሰው ብዬ በር ላይ ስታልፉ ፍሬያማ ዋርካ ያደርገናል እግዚአብሔር። መንግሥተ ሰማያት ትንሽ የሰናፍጭ ቅንጣት የምታክል ዘርን ትመስልና፣ በኋላ ግን ዛፏ ትልቅ ግንዷ ትልቅ ለአዋፍ መጠለያውን ይዛት እንድትሆን ትሆናለች። ይሄ ተስፋ ሁልጊዜ ከኛ ጋር አንድ እግዚአብሔር ነው። የሰማነውን በልባችን ጻፍን። መንፈስ ቅዱስ ይባርከን ይቀድሰን፣ ከክፉ ይሰውረን። የእግዚአብሔር ቸነትነታችንም የታሳሪ የተበረከት ብላ ጥበቃ አብሮን ይሁን። ቀሲስ አሸናፊ ገብረማርያም ነኝ። ሰላም